ድምሳዊ አንዱ አለም ጎሳ በመንግስት ተሰጥ ኃይሎች መወሰዱ ተሰማ። ባልተጠበቀ ጊዜና ሰዓት የአቺ ውብዋ የብዙኖች አይን ያረፈባት በጣም ባልተጠበቀ ጊዜና ሰዓት ማለፏ በርካቶችን አስደንግጧል። ቀነኒ አዶኛ አለም ጎሳ ባለቤት ስትሆን እጅግ ባልተጠበቀ ጊዜና ሰዓት መሞቷ በርካቶችን እንዳስደነገጠና እና ልብ እንደሰበረ ጀመረም ነው። እስካሁን በርካታ ቁጥር ያላቸው የአርቲስት አንዷለም ጎሳ አድናቂዎችና ቀነኒን ደግሞ በሶሻል ሚዲያ ላይ የሚያውቋት እንዳላመኑ ጀምረም ነው። ወይ ፕራንክ ነው፣ ወይ ግዠት ነው ሲሉም ተስተውሏል። ታዲያ በጣም ልብ የምነካው በዚህ በወጣትነት እድሜዋ በሚያምር ሰዓት በጣም ውበቷ እንዳለ ሆኖ የምትታይበት ውበት በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት ወደ ሞት መቀየሩ በርካቶችን አስደንግጧል። አንዷለም ጎሳ በአሁን ሰዓት ካሉት ወጣት ድምፃውያኖች መካከል በኦሮሞ ዘንድ አርቲስት ሀጫሉ ሁንዴሳ ነፍሴ ማረውና፣ ካረፈ በኋላ ከሱ ኋላ ተከትሎ የወጡት ድምፃውያኖች መካከል ብቅ ብቅ ካሉት መካከል አንዱ አንዷለም ጎሳ ነው በመባል የማይካድነታና ሀቅ ነው። አንዷለም ጎሳ ዘፈኑ ዓለም አሁን አይደለም ለመቀላቀል የሞከረው። እንደምታወቀው ከዚህ በፊትም በሶሻል ሚዲያ ላይ ሲዘዋውሩ ከነበሩት መካከል በኢትዮጵያን አይዶልና በተለያዩ አይዶሎች ላይ በአማርኛ ውድድር ሲወዳደር ነበር። በጣም በሚገርም ሁኔታና በተለየ ችሎታና ተፈጥሮ ወይ አልፎም ደግሞ ተስጦ በርካቶችን እንዳስደነቀም በርካታ ዳኞችም ለሱ ቆሞ እንዳጨበጨቡ ጀምረም ነው። የኋላ ኋላ ውጤቱ ላይ እስከ ፍጻሜው ድል ባይቀዳጅም አንዷለም ከዛም አልፎ ወደ ጋሪ ስራ በመግባትም ወደ አሰላ በማቅናት በርካታ ውጣውረዶችን እያሳለፈ ጋሪ በመንዳትም ራሱ ሲያስተዳድር ነበር። ያ ሁላ ውጣውረድ ያለፈበት የበለጠ ጠንካራ አደረገው እንጂ ደካማ አላደረገውም። እጅ መስጠት አልለመደም አንዷለም ጎሳ ለፈተና እጅ መስጠት እንደሌለብኝ ማንም ከኔም መማር እንዳለበት በማለት ለበርካቶች እያስተማረ አልፎም ደግሞ በዚህ ደረጃ ላይ ስደርስ በርካቶች ከሱ ትምህርት እንደወሰዱበት ጀምረም እሱ ተናግሮ የህይወት ተሞክሮ ማካፈሉ አይዘናጋም። አንዱ ዓለም ጎሳ ግልጸኛና ሀቀኛ ኢትዮጵያዊ እንደሆነ ጀምረም ነው። ታዲያስ አንዱ ዓለም ጎሳ በተለይ ዳርቤላላ በሚለው ዘፈን በህዝብ እይታ ውስጥ ገባ። አድማጩን ጆሮ በጣም በሚገርም ሁኔታ ያዘ። በተለይ ኦሮምኛ ውስጥ አማርኛ ቃል ጣል አድርጎ፣ በተለይ አዲስ አበባ የሚለው ነገር በብዙሃኖች ዘንድ በርካታ አድናቆትንና ተደማጭነትን ያተርፋል። አዲስ አበባ ብሎ በዛው በአዲስ አበባ ዙሪያ የሰራው ዘፈን አልፎም ደግሞም ስራዎቹ በርካቶቹ በጣም ታሪካዊ አመጣጥንና እንዴት ስያሜ እንደተሰጠ በማስመልከትም ሰርተዋል በማለትም ነው። በርካቶችም አድናቆቱ ለሶስት ሰጡለት የነበሩት በተለይ የኦሮሞ ተናጋሪዎች ወይም የኦሮምኛ ተናጋሪዎች በደንብ በሚገባ ያውቁታል። ምን እንደምል መልእክቱን ምን ለማለት እንደፈለገ በደንብም ይረዱታል። ከዛም የተነሳ በከፍተኛ ሁኔታ ሪከርዶችን መሰባበር ጀመረ። ዩቱብ ላይ እንደምታውቁ በብዙ ሚሊዮኖች ከታዩት ስራዎች መካከልም ነው። ኦሮሞ ድምፃውያን አሁን በኦሮምኛ ቋንቋ ከሚሞጡት ድምፃውያኖች መካከል በብዙ ሚሊዮኖች እየታዩ ያሉት አሁን አዳዲስ የሞጡት ዘፈኖች ናቸው። አንዷለም ጎሳ በቅርቡ ብቻ ባልተጠበቀ ጊዜና ሰዓት የለቀቀው ዘፈን በተለይ ቢሊሌ በሚል ዙሪያ የወጣው እጅግ በጣም በሚገርም ሁኔታ ብዙ ሚሊዮኖች ታይቷል። በርካታ ተመልካቾች በዩቱብ ላይ ሊጎበኙት ችለዋል። ብሊሌ ታሪክ የሚያጠነጥነው ነው። ያው ከምስቱ ጋር በጣም በሚገርም ሁኔታ ይቀራረባል እንደማለትም ነው። መልካቸውና የብሊሌ ፎቶን በማስመልከት ከምስቱ ጋር ተመሳሳይነት እንዳላቸው ጀምርም ነው ብሌሌ እንደምታወቀው በፊት በጣም በሚያሳዝን ሁኔታ የደረሰባት በደልና ግፍ የማይረሳ እንደሆነ ጨምረም ነጮችን በውበቷ እንዳንበረከከች ጭምረም ነው። ይህን ታሪክ በሚያጥንጥ ዙሪያ በጣም አሳዛኝ ልብን ውጣ ውረድ ታሪክ ላይ ነው እንደሰራ ጭምረም፣ በርካቶችም ስለ ታሪኩና እውነታ ስናገሩም ተስተውሏል። በብሌሌ ዙሪያ የሰራው ስራ በብዙ ሚሊዮን ተመልካቾችን እንዳገኘና በርካቶችም እንደተደመሙ ሁሉም ቋንቋ ተናጋሪዎችም ኦሮምኛን የበለጠ እንዲያውቁና እንዲያደምጡትም አድርጓቸዋል። አንዷለም ጎሳ ምን ያህል ተጽዕኖ እየፈጠረ ያለ ድምፃዊ እንደሆነ ጭምረም የማይዘነጋ እና የማይካዳቅ እንደሆነ ጭምረው በርካቶችም ስለ እሱ ምስክርነት እየሰጡ እንደሚገኙ ጭምርም ነው። በኢትዮጵያ ታሪክ ከተከሰቱት ከአርቲስት ሃጫሉ ሁንዴሳ በኋላ በጣም በህዝብ እይታ ውስጥ እየገባ የመጣው አርቲስት አንዷለም ጎሳ ነው። አርቲስት አንዷለም ጎሳ ከዚህ በፊት እንደሚታወቀው በኦሮሞ ትግልና በተለይ ወያኔ ላይ ስልጣን በከፍተኛ ሁኔታ ወያኔ ከስልጣን እንዲወርድ የዳረገው አንዱ ምንጊዜም የማይረሳው ጀግና ጀግና ተብሎ በበርካቶች የተወደሰው ጫላ ቡልቱሜ ነው። ጫላ ቡልቱሜ ወያኔን ፊት ለፊት ሆኖ ተጋጠመ በማለት ተጋፈጠ በማለት በርካቶችም ሲያደንቁት ነበር። ምክንያቱም በሰዓቱ ብዙ ስራዎችን ሰርቷል፣ በፖለቲካ ዙሪያ ከዛም ነው አጫሉ ሁንዴሳ እንደምታወቀው ስር መሰረቱ ዘፈኖቹም በፖለቲካ በጣም ከባድ መልእክት ያላቸው በቅኔ የተከሸኑም እንደሆኑ ጨምረም በርካቶችም የገለጹ ነው። አርቲስት አጫሉ ሁንዴሳን በመቀጠል ነው ጫላ ቡልቱሜ። ከዛ በኋላ ጫላ ቡልቱሜ በመሀሉ ከፖለቲካ የመጥፋት ዝንባሌ ታይቶም ከዛም ወደ ክርስትና ወደ ቀድሞ እምነቴ ተመልሻለሁ ንስሐ ገብቻለሁ ማለቱ አይዘነጋም። ጫላ ቡልቱሜ እንደዚሁ አርቲስት አንዷለም ጎሳ ባለበት ባልተጠበቀ ጊዜና ሰዓት በሆነ ሰዓት ላይ ጋርድ መካከል በተነሳው ግብግብ አንዷለም መሃል በመግባቱ በጥይት እግሩ ላይ መመታቱ የማይዘነጋ ነው። ያን ያህል ጉዳት እንዳላደረሰበትም ነው ዜጋው ላይ እንደሆነ ጭምርምና በአባገዳ መሪዎች አማካኝነት እንደታረቁና ወንድማማችነት ፍቅር እንዳሰፍኑ የወጡት መረጃዎች ያሳያሉ። በአሁኑ ሰዓት አርቲስት አንዷለም ጎሳ በግል ጸብም ከማንም ጋር ተነካክቶ አያውቅም። በጣም ተወዳጅ እና በርካቶችም የሚወዱት አርቲስት ነው። በተለይ ስለ ኦሮሞ እና ስለ ኦሮሞ መሬቶች፣ ስለ ኦሮሞ ይዘታዎች ላይ በከፍተኛ ትኩረት በመስጠት ታሪኮችን በማጥናት እንደምሰራ ጨምርም ነው። ለአንድ ግጥምና ዜማ የምሰጠው ጊዜ በጣም ከባድና ና በደንብ እንደሚያጠና ጨምርም ነው። ብዙ ውጣ ውረዶችን ዋጋ ከፍሎ እንደምሰራ ጨምርም ነው። በቅርቡ ብቻ አያንቱ የምለውን አልቤም ውስጥ በጣም በሚገርም ሁኔታ አያንቱ የምል በጣም ያለ ክሊፕ በብዙ ሚሊዮኖች እየታየ ያለው ስራው ነው። ምን ያህል ጎበዝ እና ጠንካራ ድምፃዊ እንደሆነ ጭምር ማሳያ እንደሆነ ጭምርም ነው። ታዲያ አርቲስት አንዷለም ጎሳ በፍቅረኛው መካከል ምንም በመሃላቸው እንደሌለ ጭምርም የወጡትን መረጃዎች ያሳያሉ። ታዲያ ለእልፈቷ ያልተጠበቀ ጊዜና ሰዓት መሞቷ በጣም እንደሚያሳዝንና በርካቶችንም እንዳስደነገጠ ጭምርም ነው። ከዛም የተነሳ ፖሊሶች ለጊዜው ማቆያ ውስጥ ጊዜያዊ ማቆያ ውስጥ እንዳልታሰረ እና ለጥያቄ እንደተወሰደ ጭምርም የወጡት መረጃዎችና እውነታዎችን በማስመልከትም ነው። አርቲስት አንዷለም ጎሳ በከፍተኛ ሐዘን ላይ እንደሚገኝና ፖሊሶችም ለጥያቄ ወስዶ ጥያቄ ጠየቁ እንጂ እንዳላሰሩት ጭምርም የደረሱን መረጃዎችንና እስካሁን ድረስ እስካሁን ሰዓት ድረስ የደረሱን መረጃዎችን በባለቤቱ ሕልፈት ዙሪያ አጠቃላይ የደረሱን መረጃዎችን በማስመልከትም ነው ለእናንተ አጠናክረን ይዘንላችሁ የቀረብ ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ይህ ሚኪ አስታቡር ኦፊሻል ቻናላችን ትክክለኛ አካውንታችን ነው። ሳብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳይረሳ ስለ ቀነኒ አዱኛ ህልፈት ዙሪያ የወጡት መረጃዎችን በቀጣይ መሰናዷችን በደንብ ይዘንላችሁ ስለምንመጣ አርቲስት አንዷለም ጎሳም በዛው ዙሪያ የምናገረው ነገር ስላለ ምን እንዳለና ማህበራዊ ሚዲያ ላይም ምን እንዳጋራ ጭምርም አጠቃላይ አጠናክረን ይዘንላችሁ የምንቀርብ ይሆናል። እጅግ አሳዛኝና አስደንጋጭ ያቺ ውብና መልከ መልካም የድምፃዊው ባለቤት ማለፏ በሚዲያችን እጅግ ጥልቅ ሀዘንን እየገለጽን አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ምንም ማድረግ አይቻልም፣ አንዴ ተፈጥሯል በማለትም በርካቶችም ሀዘናቸውን እየገለጹ ነው። በጣም አሳዛኝ እና ያልተጠበቀ አስደንጋጭ ክስተት እንደሆነ ጭምርም ነው። እስካሁን ድረስ አብሬያቸው ቆየት የሚኪ ስለሆንኩ ሳብስክራይብ ማድረግ በፍጹም እንዳይረሳ፣ በወቅታዊና ታማኝ እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ቸሩ ያቆያችሁ።